የቤትና የመኪና ዋጋ በከፍተኛ ደረጃ መቀነሱን ሰምተናል። በዚህ ምክንያትም በርካቶች ለኪሳራ እየተዳረጉ መሆኑን አስታውቀዋል። የአሜሪካንን ቪዛ በሚመለከት አዲስ ምርመራ መካሄድ መጀመሩን የአገሪቱ መንግስት አስታውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉን አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን እስከ

ከቅርብ ጊዜ ወዲህ የቤት፣ የመኪና፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን፣ ተሽከርካሪዎችም የሚሸጡበት ዋጋ እየቀነሰ ይገኛል። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ ማድረጉ ተነግሯል። ሌላኛው ምክንያት ደግሞ የካሽ እጥረት ሲሆን፣ ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችል የሚችለው የማህበረሰብ ቁጥር አነስተኛ ስለሆነ የእነዚህ ንብረቶች ዋጋ ማሽቆልቆሉ ታውቀዋል። በሀገሪቱ ኢኮኖሚ ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ነው። በሀገሪቱ ውስጥ ያለው የሰላምና የፖለቲካ አለመረጋጋት ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ ማድረጉ ታውቀዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲል እንዳደረገውም ነው ባለሙያዎች የሚገልጹት። ሰሞኑን ይፋ በተደረገው የመንግስት መረጃ መሰረት የዋጋ ንረት እየቀነሰ ይገኛል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንደኛው እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋቸው መውረዱ ስለመሆኑ የሚገልጹ አሉ። ይህ የዋጋ መቀነስ ይቀጥላሉ ለሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ህብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን አጋጣሚ ለመጠቀም አላስቻለም፣ የሚሉም ጥቂቶች አይደሉም። አንዳንዶች እንደለመዱት ንብረቶቹን ገዝተው እንደ ቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ጭምር ለመሸጥ መቸገራቸውን የታወቀው። ከዚህ በፊት በሀገሪቱ ከነበረው የዋጋ ጭማሪ አንጻር በቤትና በመኪና ግብይ ዙሪያ እየታየ ያለው የዋጋ ቅናሽ አስገራሚ መሆኑን ብዙዎች ገልጸዋል። የመኪና የመሬትና የህንፃ ዋጋ እየቀነሰ መምጣቱ ቢነገርም ህብረተሰቡ ለዕለት ተዕለት የሚፈልጋቸው ምርቶች ዋጋ በየቀኑ በመጨመር ላይ ይገኛል። በኩል ደግሞ የትራምፕ አስተዳደር የአሜሪካ ቪዛ ያላቸውን 55 ሚሊዮን ሰዎችን እየመረመረ መሆኑን ገልጿዋል። የትራምፕ አስተዳደር በአሜሪካ የሚገኙትን ጨምሮ ህጋዊ የአገሪቱ ቪዛ ያላቸውን 55 ሚሊዮን ሰዎች መዝገብና የማህበራዊ ሚዲያ አካውንታቸውን እየመረመረ እንደሆነ ተገልጿዋል። በምርመራው የኢሚግሬሽን ህጎችን ጥሰው የተገኙት ላይ ቪዛ ከመሰረዝ እስከ ማባረር የሚደርስ እርምጃ እንደሚወሰድም በውጭ ጉዳይ ሚኒስቴር በኩል የተሰጠው የመንግስት መግለጫ አስታውቀዋል። ባለፈው ዓመት በአሜሪካን ያሉ ግሪን ግሪን ካርድ ያላቸው ሰዎች ቁጥር 128 ሚሊዮን፣ ጊዜያዊ ቪዛ ያላቸው ሰዎች ደግሞ 36 ሚሊዮን የነበረ ሲሆን 55 ሚሊዮን የተባለው በተለያየ ጊዜ መውጣትና መግባት የሚችሉበት ወይም መልቲፕል ኢንትሪ ቪዛ ያላቸው ነገር ግን አሁን አሜሪካ ውስጥ ያልሆኑ ሰዎችንም ጨምሮ ነው ተብሏል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሕጋዊ በሆኑና ገና ፈቃድ ባላገኙ ስደተኞች ላይ የተለያዩ እርምጃዎችን ሲወስዱ እንደቆዩ ይታወቃል። የውጭ ጉዳይ ሚኒስቴሩ የኢሚግሬሽን መስፈርቶችን የጣሱ ሰዎች ሰዎች እንዳሉ ፍንጭ ሲያገኝ በማንኛውም ጊዜ ቪዛውን መልሶ ይከለክላል። ጥሰቶቹም በቪዛው ከተፈቀደው ጊዜ በላይ መቆየት፣ የወንጀል ድርጊቶች ውስጥ መሳተፍ፣ የህዝብ ደህንነትን አደጋ ላይ መጣል፣ በማንኛውም የሽብር ድርጊት ላይ መሳተፍ ወይም ደግሞ ለሽብርተኛ ድርጅቶች ድጋፍ ማድረግን እንደሚጨምር የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። በሀገሪቱ የመቆየትም ሆነ የዜግነት ጥያቄዎችን የሚመለከተው የአሜሪካ የዜግነትና ኢሚግሬሽን አገልግሎት መስሪያ ቤት በአመልካቾች ላይ የሚያደርገው ምርመራ ማህበራዊ ሚዲያ አካውንታቸው ያላቸውንም ጭምር እንደሚያካትት የተገለጸ ሲሆን ምርምራው አመልካቾች ጸረ አሜሪካ የሆነ እንቅስቃሴ ማድረግ አለማድረጋቸውን እንደሚያጣራ ድርጅቱ ይፋ ማድረጉን ዘጋርዲያን ዘግበዋል ምንም እንኳን ምርምራው ህገወጥ በሆኑ ስደተኞች ላይ ያተኩራል ቢባልም በየቀኑ በሺዎች የሚቆጠሩ ሰዎች እየታሰሩ እንደሆነና በ2025 ብቻ 400 ሺህ የሚሆኑ ሰዎችን ለማባረር የአሜሪካ መንግስት እየሰራ እንዳለ ተዘግበዋል ድንገተኛ በሆነው ክትትል በሬስቶራንቶች በግንባታ ቦታዎች በእርሻ ቦታ እንዲ እንዲሁም በቀጠሯቸው መሰረት በፍርድ ቤት የተገኙ ስደተኞችን እያሰሩ መሆኑን አልጀዚራ ነው የዘገበው። በሌላ በኩል ደግሞ ለዳታ ማይኒንግ ድርጅቶች እየቀረበ ያለው ኃይል ተጽዕኖ እያሳደረበት እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት አስታውቀዋል። ከኢትዮጵያ ኤሌክትሪክ አገልግሎት ወደ ሶስት ያህል ለሆኑ የዳታ ሴንተሮች ኃይል እያቀረበ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። አገልግሎቱ ለእነዚህ የዳታ ሴንተሮች ከ10 እስከ 20 ሜጋዋት ኃይል እየወሰዱ እንደሚገኝ ተቋሙ የተጠናቀቀው በጀት ዓመት የሥራ አፈጻጸሙንና የ2018 ዓመት እቅዶቹ ዙሪያ ሪፖርቱን ባቀረበበት ወቅት ሥራ አስፈጻሚው ተናግረዋል። የዳታ ማይኒንግ ዘርፍ ላይ ለሚገኙ ድርጅቶች ከፍተኛውን ኃይል እያቀረበ የሚገኘው የኢትዮጵያ ኤሌክትሪክ ኃይል መሆኑን የገለጹት ኢንጂነር ጌቱ፣ ለድርጅቶቹ የሚቀርበው ኃይል ከፍተኛ መሆን በአገልግሎቱ ፍላጎት ላይ ተጽዕኖ እያሳደረ ይገኛል ብለዋል። በኢትዮጵያ ኤሌክትሪክ አገልግሎት ሪፖርት እንደተገለጸው ከሆነ በተጠናቀቀው በጀት ዓመት አገልግሎቱ 16 243 ጊጋ ሜጋዋት ኃይል ከኢትዮጵያ ኤሌክትሪክ ኃይል በጅምላ መግዛቱን ያሳያል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የኃይል ፍላጎቱ 18.2 በመቶ ከፍ ማለቱ ሪፖርቱን ባቀረቡበት ወቅት ሰምተናል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ሥራ አስፈጻሚ ኢንጂነር ጌቱ ገረመው መንግስት በዳታ ማይኒንግ ዘርፍ ለሚሰማሩ ድርጅቶች በቀጣይ የሚሰጠው ፈቃድ አለመኖሩን አስታውቀዋል። ሆኖም በአገልግሎቱ ላይ ለድርጅቶቹ እየቀረበ የሚገኘው ኃይል ተጽዕኖ መኖር በግልጽ የሚታይ ነው ሲሉ ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል በበ በበኩሉ በበጀት ዓመቱ ከዚህ ዘርፍ የመጣው ገንዘብ ከተቋሙ አጠቃላይ ገቢ ውስጥ ከፍተኛውን ድርሻ መያዙን አስታውቋል። ለመደበኛ ተጠቃሚዎች የኤሌክትሪክ ኃይል በመሸጥ ከተገኘው ገቢም የሚበልጥ መሆኑ ታውቀዋል። ነገር ግን ከአሁን በኋላ ለአዲስ የዳታ ማይኒንግ ኩባንያዎች ፈቃድ እንደማይሰጥና ያሉትም በሂደት እንዲወጡ የመግፋት ፍላጎት እንዳለው ነው ይፋ የተደረገው። በሌላ በኩል ደግሞ በሪል ስቴት ልማት የተመዘገቡ 6000 የሚሆኑ አልሚዎች ቢኖሩም በስራ ላይ የሚገኙት ግን ከአራት መቶ እንደማይበልጡ ታውቀዋል። ከፌዴራል እና ከክልል በአጠቃላይ በሀገር አቀፍ ደረጃ በሪል ስቴት ልማት ዘርፍ ለመሳተፍ ፈቃድ የወሰዱና የተመዘገቡ ስድስት ሺህ የሚሆኑ አልሚዎች ያሉ ቢሆንም በስራ ላይ የሚገኙት ግን ከአራት መቶ እንደማይበልጡ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታውቀዋል። የሪል ስቴት ዘርፉ አልሚዎች፣ ገዢዎች እና የፋይናንስ ተቋማትን ጨምሮ በርካታ ችግሮች እና ተነሳሽነት የነበረበት እንደነበር የገለጹት የማህበሩ ምክትል ፕሬዚደንት ኢንጂነር ጀበል ጀማል ናቸው። ያለውን ችግር ለማስተካከል እና በዘርፉ መተጋገዝ ካለና በጋራ መስራት ከተቻለ የተሻለ ለውጥ ሊመጣ እንደሚችል በማመን የሪል ስቴት አልሚዎች ማህበር መመስረት መቻሉንም ገልጸዋል። ማህበሩ ከመንግስትና ከሚመለከታቸው ባለድርሻ አካላት ጋር በመሆን በ29 አባላት መመስረት እንደተቻለ አስታውሰው አሁን ላይ ከ100 በላይ አባላትን በውስጡ መያዙን ገልጸዋል። አሁን ላይ እንደ ሀገር ከተመዘገቡት 6 ሺህ የሚሆኑ አልሚዎች መካከል ከአራት መቶ የማይበልጡት ብቻ በስራ ላይ እንደሚገኙ ያነሱት ምክትል ፕሬዚደንቱ እነዚህ አራት መቶዎቹ ግን ምቹ መደላደል ተፈጥሮላቸው በጥሩ ተነሳሽነት የሚሰሩ ከሆነ ለሀገሪቱ ከበቂ በላይ ሥራ መስራት ይችላሉ ብለዋል። ማህበሩ ከተመሠረተ ገና አምስት ወሩ እንደሆነ ገልጸው ሚያዝያ 15 ቀን 2017 ዓ ም ተመስርቶ ሰኔ 7 ቀን ጠቅላላ ጉባኤ ማካሄዱን አስታውሰዋል። ነገር ግን በዚህ አጭር ጊዜ ውስጥ ከከተማ አስተዳደሩ ጋር በመሆን ለማህበረሰቡ ዘርፈ ብዙ ስራዎችን ማከናወኑን ተናግረዋል። ዘርፉ ላይ የተሰማሩ ባለሙያዎችን ከስራ ብቃታቸው ባሻገር በስነ ምግባር የታነጹ እንዲሆኑ ለማድረግ እየሰራበት እንደሚገኝም አስታውቀዋል። ማኅበሩ ከመደበኛው ሥራው ጎን ለጎን ለህብረተሰቡ የሚጠቅሙ የማህበራዊ አገልግሎት ላይ ንቁ ተሳትፎ እንደሚያደርግ ምክትል ፕሬዚደንቱ ተናግረዋል።